ናይ ስጥልኛ አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰአቱ ያዘጋጀነውን ነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ሰላማዊ የትግራይ ተፈናቃዮችን መመለስ ግጭትና ስደትን የሚያስቀር መሆኑን በአማራ ክልል የወልቃይ ጠገደ ሰቲት ሁመራ ዞን አስተዳደር ገለጸ። አስተዳደሩ ተፈናቃዮችን በሚመለሱበት ሁኔታ ላይ ከዞኑ የመንግስት ሰራተኛና የስራ ኃላፊዎች ጋር በሆመራ ከተማ ውይይት አካሂዷል። አምሳሉ ሙኜ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። በ2013 ዓመተ ምህረት በአካባቢው የተካሄደውን ግጭት ተከትሎ ሸሽተው የነበሩ የትግራይ ተፈናቃዮችን በመመለስ በሚያስችሉ ሁኔታዎች ላይ የዞኑ አስተዳደር ከህብረተሰቡና በየደረጃው ካሉ የማህበረሰብ ክፍሎች ጋር ውይይት እያካሄደ ነው። ተፈናቃዮቹ እንዲመለሱ መወሰኑ መልካም መሆኑን ያነሱት ተሳታፊዎቹ በራያ የተከሰተው ጉዳይ እንዳይደገም በቅድመ ሁኔታዎች ላይ ጥንቃቄ ሊደረግ እንደሚገባ ጠቁመዋል። የራያና የወልቃይት ጠገዴ ህዝብ እኮ ነፃ ይወጣ ክል ነው አይታችኋል። በሞኝነት እኮ ነው የራያ ህዝብ ህዝብ እስካሁን የታነቀ እየተገደለ ያለ በሞኝነት ስላስገባቸው፣ አሁንም ቢሆን አስረግጣችሁ እናንተ አመራሮቻችን አታሳፍሩንም። ቅድሚያ ሁኔታውን ነገር አመቻቹ። ለህዝቡ መስማማት ነው የሚሻለው፣ ማደግ ነው የሚሻለው። እነሱም ሰዎቹም ከእኛ ጋር ሆነው ከዚህ ተማሳስለው ጎንደር ነው። አወ እውነት ነው እነሱ የብሪት እውነት ነው ብለው እንደዚሁ የሚያድር ከሆኑ

የአካባቢው ወሰንና ማንነት ጥያቄ ምላሽ ቢሰጠው ዘላቂ ሰላምን እንደሚያረጋግጥ የተናገሩት ደግሞ በብልጽግና ፓርቲ የዞኑ ቅርንጫፍ ጽህፈት ቤት ኃላፊ ገብረ እግዚአብሔር ደሴ ናቸው። አማራ ነኝ ብሎ የጠየቀ መነሻ የአማራ ነው ብሎ ታሪኩን አውቆ የጠየቀ የወልቃይጠገድ ህዝብ ነው። ማንም አማራ ነ ብሎት አይደለም። ተመሳሳይ ግንዛቤ ኑሮን በአንድ ላይ እስከተንቀሳቀሰን ድረስ አሸናፊ እንሆናለን። ጥፋተኞችን ተጠያቂ በማድረግ ሰላማዊ ተፈናቃዮችን መመለስ ሞትና ስደትን ሊያስቀር የሚችል አማራጭ መሆኑን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዶ አስረድተዋል። ጥፋተኛ ተጠያቂ አድርገን ሰላማዊ የትግራይ ሰዎች ግን ቤት ያላቸው ንብረት ያላቸው ሰዎች ግን ኑ ብንላቸው አብረን ብንኖር ችግሩም አይተውታል ይህ ብሔርተኝነትም እንዴት ነፈንተናቸው አይተውታል። ከዚህ በኋላ ኢትዮጵያውነት ሊሰውኩ ስለሚችሉ ስለዚህ መንገድ ብንመርጥ ሰው ከመሞትም ይቀራል ከመፈናቀልም ይቀራል። ስለዚህ ተካፍለን ተስማምተን ተጋርተን ብኖር አማራጭ ያለው ነው። ለዘመናት ተቋርጦ የነበረው በጀት መፈቀዱን የገለጹት ደግሞ የዞኑ ዋና አስተዳዳሪ አሸተደምለው ናቸው። ይህንን ተከትሎም የዞኑ አስተዳደር ይጠናከራል ብለዋልጀት ተፈቅዷል። ይህን በጀት የተጀመሩ ፕሮጀክቶችንም ካፒታል በጀትና ሪከረንት በጀቶች መምጣት አለባቸው። ማግኘት አለበት ህዝብ ተደርጎ የተወሰኑ እንደ ትልቅ ምስጋና እናቀርባለን። ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደሩ የሚጠናከር እንጂ የሚፈርስ አይደለም። ተፈናቃዮችን ወደ አካባቢው ለመመለስ የተደረሰው ውሳኔ ዘላቂ ሰላምን በማምጣት ረገድ ሚናው ከፍተኛ መሆኑ በመድረኩ ተመላክቷል። በግብርና ኢንቨስትመንት የተሰማሩ ባለሀብቶችን ውጤታማ ለማድረግ ባለድርሻዎቹ ሁሉ ኃላፊነታቸው መወጣት እንደሚገባቸው በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ እና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ ተናገሩ። የምዕራብ ጎንደር ዞን አስተዳደር በዞኑ በኢንቨስትመንት ዘርፍ ከተሰማሩ ባለሀብቶች ጋር በጎንደር ከተማ መክሯል። ደስታ ካሳ ዝርዝር ዘገባ አለው። የምዕራብ ጎንደር ዞንና አካባቢው በአማራ ክልል ከሚገኙ ምቅ የግብርና ኢንቨስትመንት ካላቸው አካባቢዎች መካከል አንዱ ነው። የአካባቢውን ጸጋ በሚፈለገው ልክ ለመጠቀም ያለመ ምክክር በዞኑ በኢንቨስትመንት ዘርፍ ከተሰማሩ ባለሀብቶች ጋር በጎንደር ከተማ ምክክር ተካሂዷል። በምክክር መድረኩ ባለሀብቶች፣ የክልልና የዞን የስራ ኃላፊዎች የተገኙ ሲሆን ምንም እንኳን በክልሉ የተፈጠረው የሰላም እጦት እንቅፋት ቢፈጥርም በአካባቢው በተለያዩ ኢንቨስትመንት ዘርፎች ተሰማርተው የሚገኙ ባለሀብቶች ከራሳቸው አልፈው ለሀገር ኢኮኖሚ ሊጠቅሙ የሚችሉ ስራዎችን እያከናወኑ መሆኑን የዞኑ አስተዳዳሪ አቶ እያሱ ይላል ገልጸዋል። በዞናችን በርካታ ባለሀብቶችና አርሶ አደሮችና አርብቶ አደሮች ያሉበት ከሚያመርቱት ምርት በአብዛኛው ወደ ውጭ ኤክስፖርት በማድረግ ከፍተኛ የሆነ የውጭ ምንዛሬ የሚያስገኙ ምርቶች የሚመረቱና የሚያመርቱ ባለሀብቶች ያሉበት ነው። ሆኖም ግን ከቅርብ ጊዜ ወዲህ በክልላችንና በዞኑ በተፈጠረው የጸጥታ ችግር ምክንያት ያለንን ሀብት በሙሉ አቅማችን አልምተን እንዳንጠቀም በርካታ ፈተናዎች ሲገጥሙን ቆይተዋል። በምዕራብ ጎንደር ዞን የሚገኘውን የግብርና ዘርፍ በማዘመን የተሻለ ምርት ለማምረት የበኩላቸው ሚና እየተወጡ መሆኑን ያነሱት የውይይቱ ተሳታፊ ባለሀብቶች ዘርፉን የበለጠ ውጤታማ ለማድረግ በቂ የብድር አቅርቦትና መሰል ለልማቱ አስፈላጊ የሆኑ ጉዳዮች እየተመቻቸላቸው አለመሆኑን አንስተዋል። ቦታ ጠይቄ ቦታውም ተሰጥቶኛል፣ ግንባታም የጨረስኩት አለ። አሁንም ተጨማሪ ማስፋፊያ ተሰጠኝ፣ ልገነባ ነው። በዚህ ላይ ልማት ባንክን ጠይቄ ነበር ፋብሪካውን ግዢ እንዲፈጽምልኝ የጥጥ መዳመጫ ይህም በጠየቁበት ሁኔታ ወደ አማራ ክልል ከእነሱ ላይ ገና ፍቃድ አልተሰጠንምና ሲሰጠን እናሳውቃለንና ያሉኝ የዚህ ጎንደር ዲስክሪት ያለው አካባቢያችን እንዲለማ መንግስትም ትኩረት ቢያደርግ ጥሩ ነው። እየለማ ነው፣ በእርሻው ኢንዱስትሪም በብዙ ነገር እየተሰራ ነው። የጀርባ አጥንት ነው ይሄ ገበሬ። እየተሰቃየ ነው የሚመጣው በጣም እየተሰቃየ። በዚህ በአብርሃ ጅሯ ዙሪያውን በሰላም ምክንያት የሰላም ምክንያት ደግሞ እኛ ሰዎችን እንግዲህ በኋላ ሞት አንፈልግም። በምክክሩ የተገኙ የአካባቢው የፋይናንስ ተቋማት ኃላፊዎች በበኩላቸው ባለሀብቶች ከብድር አቅርቦት ጋር ተያይዞ ያነሱትን ጥያቄዎች ለመመለስ አዳዲስ መመሪያዎችን ተግባር በማድረግ ዘርፉን ለመደገፍ እየሰሩ መሆኑን ተናግረዋል። ምስጋናው ዘሪሁን እባላለሁ። ከኢትዮጵያ ንግድ ባንክ ከኢንቨስተሮች ከአርሶአደሮች ከህብረት ስራ ማህበሮች ጋር ባንኩ ለመስራት ትልቅ በጀት መድቦ በዲስትሪክት ደረጃ ነገራቸው ጎንደር ላይ ኢምቢሌንስ ማለት ነው ለመስራት ዘጋጅተን አልካጋችን እንድለውጥ መካናይዜሽን ላይ ባህሉ እንዲመጣ እሱ ባለው ሰቦ ቀባላለው። ከኢትዮጵያ ልማት ባንክ የጎንደር ዲስትሪክት ስራ አስኪያጅ ምዕራብ ጎንደር ላይ ያለውን ፖቴንሻል ኤክስፕሎይት አድርገን ሀገራችን ከዛ ቀጠና መጠቀም ያለባትን አካባቢውም ደግሞ እንደ ፖቴንሻሉ የለማ እንዳልሆነ ይታወቃል። ቅድም ሲነሳ ነበርና ያንን ለማድረግ ጥረት እያደረግን ያለንበት ሁኔታ አለ። የግብርናውን የልማት ልማት መስክ ለማከናወን ሰላም አስፈላጊ መሆኑን ያነሱት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ በበኩላቸው መንግስት ሕግ የማስከበር ስራውን እያከናወኑ መሆኑን አንስተው ባለሀብቱ የልማት ስራው ላይ መትጋት እንዳለበት መልእክት አስተላልፈዋል። እኛ ጠንካራ ሕግ በማስከበር እናንተ ደግሞ አካባቢውን፣ ቀጠናውን በማልማት ስራ አጥነትን በመቅረፍ ድህነትን በመታገል ጭምር ልታግዙን ይገባል ማለት ነው ከነ ጎደሎም ከነ ችግሩም ሶ በዚህ ሁኔታ ወደ ማህበረሰባችሁ ቀረበ ብላችሁ የነበረውን ልማት የማስቀጠል ድህነትን ለመቀነስ ወጣቶቻችን ወደ ስራ ፊታቸውን እንዲዞሩ የማድረግ ኃላፊነት ከእናንተ ይጠበቃል። ባለሀብቶች ለሀገር ዋልታ የሆነውን የግብርና የኢኮኖሚ ዘርፍ የበለጠ ውጤታማ ለማድረግ የሚያደርጉት ጉዞ የቀና እንዲሆን የሚመለከታቸው አጋር አካላት ሁሉ በጋራ መቀናጀትና የብድር አቅርቦች ችግሮቻቸው መፍታት እንደሚጠበቅባቸው የተናገሩት ደግሞ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ የሆኑት ዶክተር አህመዲን መሀመድ ናቸው። ዶክተር አህመዲን መንግስት አስፈላጊውን ነገር ለማሟላት ቁርጠኛ መሆኑን አስታውቀዋል። ምዕራብ ጎንደር ትልቅ እድል ያለው ቦታ ነው። ምዕራብ ጎንደር በእድሉ ልክ ማደግ ያልቻለው መጠቀም ያልቻለው እኛ ድክመት ስላለብን ነው ብሎ በየደረጃ ያለ አመራር ይህን ኃላፊነት ወስዶ ቀን ከማታ ስለዚህ ጉዳይ እንድናስብ ነው እያነሳሁት ያለው። የብድር ችግር አለ። ስለዚህ ምን እናድርግ? የባለፈውን እሹዎች በሚመለከት እንዝጋ፣ እንፍታ ትተን መተኛት የለብንም ማለት ነው። እዚህ አስፈላጊውን ድጋፍ ከእኛ በኩል እናደርጋል። ሚናን መወጣት እና ሌሎቹን መስራት፣ በየአደረጃጀት ስጋቶችን መቅረፍ ያስፈልጋል። ሙስናና ብልሹ አሰራርን ለመከላከል የሲቪክ ማህበራትና የሃይማኖት ተቋማት በግንዛቤ ፈጠራ ንቁ ተሳታፊ መሆን እንዳለባቸው ተገለጸ። የአማራ ክልል ስነ መግባርና ጸረ ሙስና ኮሚሽን ጎንደር ቅርንጫፍ ጽፈት ቤት በጎንደር ከተማ ከሚገኙ የሲቪክ ማህበራት አመራሮችና የሃይማኖት ተቋማት ጋር የምክክር መድረክ በላይ አርማጭሆ ወረዳ ትክል ድንጋይ ከተማ አካሂደዋል። የጽህፈት ቤቱ ኃላፊ አቶ አስማማው ደሳለኝ እንደገለጹት መንግስት ሙስናን በማህበራዊና ኢኮኖሚያዊ እድገት ላይ የሚያደርሰውን አሉታዊ ተጽዕኖ በመገንዘብ ሙስናን መከላከል የሚያስችል ተቋማዊ አደረጃጀትን መፈጠሩን ገልጸዋል። ብልሹ አሰራርን መከላከል ለመንግስት ወይም ለተወሰኑ ቡድኖች ብቻ የሚተው ባለመሆኑ በየደረጃው ያሉ የሲቪክ ማህበራትና የሃይማኖት ተቋማት በአመለካከት ግንባታ ላይ ለመስራት የጸረ ሙስና ትግሉን ማገዝ አለባቸውም ተብሏል። በ2017 በጀት ዓመት በተደረገው ሙስናን የመከላከል ስራ 16,626,397 ብር እንዲሁም 677.68 ካሬ ሜትር መሬት እንዲመለስ መደረጉን በቀረበው ሪፖርት ተገልጿል። በተሰራው የቁጥጥር ስራ 28 የሰው ኃይል ያለአግባብ ስምሪትና 13 ሰዎች ያለአግባብ ሊከፈል የነበር ደሞዝ ከምዝበራና ከዘረፋ ማዳ እንደተቻለም ተገልጿዋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው።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 የተለያየ ነገሮችን ይቋቋማል። ስለዚህ በምርትም ቢሆን በውጤት ስታዩት ይሄ አራት አምስት መንታ ለው በሄክታር እኔ በእርግጠኛ ነው ማለት ነው። እንግዲህ ይሄ በእኛ ግምት ነው፣ በእኛ ጫን ግምት እኔ ሰባት ስምንት ጫን ይወጣል ብዬ ነው የምናገኘው ብለን በእኛ ግምት ማለት ነው። የአብሽቃ ባቄላ ከመጣ በተለይ በጥቁር አፈር ላይ በጣም ለውጥና ጥሩ ምርት እየሰጠ ነው። ምርት ከመስጠቱ አንጻር ገበሬዎች ባቄላውን ከገበያ የናረ ስለሆነ በሚዛንም በስፍርም እየተሸጠ ወደ በግ እርባታ በሬለው በሬ እየገዛ ብዙ ገበሬ ተለውጧል። የገበያ ትስስሩ ላይ በደንብ መፈጠር መቻል አለበት። አርሶአደሩ የሚማረው ከአርሶአደር ነው። ስለዚህ አርሶአደር በገበያ ትስስር ተጠቃሚ ሆኖ ከታየ የሚቀጥለው አካባቢ ላይ ቁጥሩን ማሳደግ ይቻላል።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 ያለመዳበሪያ አንድ አርሶአደር የሚዘራ የለም። ስለዚህ የሙያ ድጋፋችን እስከ መሬት ድረስ ማለት ነው፣ አርሶአደሩ እንዲጠቀም እዛም አልፎ አረም እንዲያርም በሽታም እንዲከላክለ ተከሰተ ይህን የእኛ ሙያተኛም የወርዳውም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 የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችን ይመስል ነበር። ከዜናዎቹ ጋር እመቤቱ ነኝ አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።